ወይኔ በላቸው። አያችሁት ሰው እንዲለወጥ ይፈልጋል። አብሪሽ ማለት ነው። አያችሁት ምን አክል ሰው እንዲለወጥ ትልቅ ቦታ እንዲደርስ ማለት እንደሚፈልግ የምር በጣም ነው ገረማኝ። ማለት ነው ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች፣ እኔ ደህና ነኝ፣ እግዚአብሔር ይመስኪን። አያችሁት የምር አብሪሽ እንዴት እንዴት የዋ እንዲሆነ ሰው እንዴት እንዲለወጥ ተለውጦ ማየት እንደሚፈልግ አያችሁት በጣም ነው ገረመኝ። እግዚአብሔር በጣም በጣም ማለት ነው አብረሽ እኮ ስራ እየሰራ ነው ያለው። የምር ነው የሚላችሁት። የምንም ፍቅር አይደለም። ከዚህ በፊት አይታችሁታልና ከፍቅር ጋር የተሰራው ማለት ድራማ ላይ ማለት ነው። ፋፋ ነው ፎፎ ነው የፍቅር ፍቅር ፍቅረኛ ነው ወይም ባል ነው ወይም ፍቅረኛ ነው። ደባል ሶ ፍቅረኛ ማለት ነው። ምን አለ አብርሽን አመሰግኗል ማለት ነው። ማለት ቢዶች ካለቃ በኋላ ማለት ነው። ገባችሁ የምር አያችሁት? ግን እኔ እንዴት እንዴት የዋንጀሉ ነው የተረዳሁት እኔ ዛሬ ማለት ነው። እግዚአብሔር ምስክሬ ነው። ቲክቶክ ላይ ምር ድምቅ ብሎ መቷልና አራት ላይ ያለ አብሬሽ እግዚአብሔርን እግዚአብሔር ይባርከው። እውነት አያችሁት? በእውነቴ ነው፣ በጣም ነው የገረመኝ። ምን ሳታውቁ በየቦታው ነው እየዘቀዘቃችሁ እየሳደባችሁ ያላችሁት ማለት ነው። አሁን አርፋችሁ ቁጭ በሉ ማለት ነው። ነፂ አሁን ጽጌ እያል ኩና እኝን ሄደ እሞ ነፂ ፈገግታው እንዴት አባቱ ነው ፈገግ ብላለች። አረ በነገራችን ከአብረሸ ጋር የምትመጡት ሴቶች ሁሉ ማለት ነው ፈገግታ ጨምሮ ውበት ጨምሮ ነው የምትሄዱት። አይገርማችሁም? ለትንሽ ጊዜም ቢሆን ማለት ነው ማሻ አለ ሙሽኪላ ከቢር ወላሁ እ አረረረረረ ተመችቶኛል። ብራዘር ይህ ሄድበት ሄድበት ሄድበት አያጆት ለሰው መልካም የሚያስበው ሰው እሱን ደግሞ መልካም እየተከተለ መልካም እየተከተለ ትልቅ ቦታ ይደርሳል ማለት ነው ለሰው ጥሩ የሚያስበው ሰው አያጆት ለሰው የዋ ስለሆነ ሁሉም ነገር በቃ ቅነ ያለው ህይወት እየኖረ ነው ያለው ወንድማችን አብረሸ ማለት ነው የምር እግዚአብሔር ባረክ ተባረክ ብራዘር ሂድበት አዎ ማንንም አትሰማ ሲጀመር የማትሰማ ሲጀመር ማለት ነው ስድብ ቢሆን ምን ቢሆን እንደማትሰማ እናውቃለን ግን በጣም ነው የተመቻኝ ማለት ነው። የምር ዋው በቃ ተውት፣ በቃ ይስሩበት። እንዴ ለሮታ አስረድቷል መስለኛል። በቃ ስለዚህ ከዚህ በኋላ ላይ ምንም ጭንቅ የለም። ስራ ማሰራት ነው። ይስሩ። አብርሽ ደሞ ውሸታም ነው አትበሉ። የምር ነው የምላችሁት። የምንም ውሸት የለም። ስራ እየሰሩ ነው ያሉት ማለት ነው። ጌታን ይሄ ድራማ ነው እንጂ የምንም ፍቅርም የለም። አንቺም ደሞ ትንሽ ካን ነው ወልቲፋ ባይ ትንሽ ትላንትና ተኝተሽ ነበር፣ ዛሬ ተነስተሽ መነጽር ዳቅነሽ ጂሰስ እ አዎ ተወዬ፣ አረ ነገር ስራው እንደተባቱ እንዲያሳቀኝ። ወይኔ በላቻው፣ ወይኔ በላቻው። እንቴ እንቴ እንቴ እንቴ፣ አንቺ ትንሽ ቀን ፋባይ እንቴን ነሽና። ወይኔ አብረሽ የምር በጣም ተመችቶኛልና፣ ቤተሰቦች የምር አብረሽን በቃ ጃግና ነው ባለው፣ ጃግና ነው ጀማር ማለት ነው። ይደባት ብራዘር፣ ማንንም አትስማ። አዎ፣ እንደዛ ነገር ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ነው እንዴ፣ ባላችሁበት ቦታ ሰላማችሁ ይብዛ። ልጁን ታው ይኖሩበት ስራ እየሰራ ነው። በቃ ፋ በሉ እንዴ ሹ ሙሽክላውላ ባይ